የአፍሪካ ሀገር ሚስጥራዊ የኒውክሌር ጦር መሳሪያ ባለቤት ሆና እንደምታውቅ ስንቶቻችን እናውቃለን? የኒውክሌር ጦር መሳሪያ ከተፈጠረ መቶ ዓመት ያልሞላው ቴክኖሎጂ ሲሆን እንደ ቦምቦቹ ብዛት ከከተሞች እስከ ሀገራት የሚደርስን ቦታ ማጥፋት የሚችል ጅምላ ጨራሽ መሳሪያ ነው። ዓለም ላይ እስካሁን አስር ሀገራት የዚህ መሳሪያ ባለቤት መሆን ችለዋል ወይንም ችለው ነበር። እነዚህም ራሽያ፣ ዩናይትድ ስቴትስ፣ ቻይና ብሪታንያ፣ ፈረንሳይ፣ ህንድ፣ ፓኪስታን፣ እስራኤል፣ ሰሜን ኮሪያ እና አሁን የምንመለከታት አፍሪካዊት ሀገር ናቸው። አብዛኛዎቻችሁ የአፍሪካ ሀገር የጅምላ ጨራሽ መሳሪያ ኖሯት እንዴት ሳንሰማ ቀረን ማለት ትችላላችሁ። ለዚህ ምክንያቱ ይች ሀገር ያላትን የኒውክሌር ጦር መሳሪያ በፈቃደኝነት ያወደመች ብቸኛዋ ሀገር ስለሆነች ይሆናል የሚለው የኔ ግምት ነው። ይህች ሀገር ደቡብ አፍሪካ ናት። ይህ ሶሾ ሳጋ የዩቲዩብ ቻናል ነው። ዛሬ ደቡብ አፍሪካ እንዴት ኒውክሌር ጦር መሳሪያን አገኘች፣ ለምንስ አስፈለጋት እና ለምንስ አስወገደችው የሚለውን እናያለን። ቪዲዮውን ከወደዱት ላይክና ሼር ያድርጉት። መሰል ዝግጅቶችን ለመከታተል ከፈለጉ ቻናሉን ሰብስክራይብ ያድርጉ። ወደ ዝግጅታችን። ደቡብ አፍሪካ የኒውክሌር ጦር መሳሪያን ለምን እንደፈለገች ለመረዳት የነበረውን ሁኔታ መመልከት ያስፈልጋል። ሃያኛው ክፍለ ዘመን አጋማሽ ላይ ደቡብ አፍሪካ በአፓርታይድ ስርዓት ውስጥ ነበረች። ይህም ነጭ አናሳዎች ጥቁር ብዙሃንን በብረት ጡጫ ይገዙበት የነበረበት ስርዓት ነው። በአፍሪካ ብሔራዊ ኮንግረስ ወይንም ኤኤንሲ የሚመሩ ተቃውሞዎች እየተባባሱ የነበረ ሲሆን መንግስትም የኃይል እርምጃ እየወሰደ ነበር። ይሁን እንጂ ስጋቶቹ ከሀገር ውስጥ ብቻ አልነበሩም። ደቡብ አፍሪካ ተከባ ነበር ማለት ይቻላል። በአንጎላ እና በናሚቢያ በሶቪየት የሚደገፉ ኃይሎች ከባባድ ጦርነቶችን እያካሄዱ ነበር። ቀዝቃዛው ጦርነት በከፍተኛ ደረጃ ተጋግሎ የነበረበት ጊዜ ሲሆን የደቡብ አፍሪካ መንግስት አለም ሁሉ ከሱ በተቃራኒ እንደሆነ ተሰማ። ዓለም አቀፍ ማዕቀቦች የንግድ ሰንሰለቶችን አቋረጡ። እንደ አሜሪካ ያሉ አጋሮችን በአፓርታይድ ስርዓት ምክንያት ራሳቸውን አራቁ። ይህ መገለል ደቡብ አፍሪካ ትልቅ ነገር እንድታስብ ገፋፋት። በጣም ትልቅ ነገር፣ ጠንካራ የጦር ሰራዊት ብቻ ሳይሆን የመጨረሻውን ከባድ መሳሪያ የሆነውን የኒውክሌር ቦምብን ፈለጉ። ለምን? ጠላቶቻቸውን ለማስፈራራት እና ብቻቸውን መቆም እንደሚችሉ ለማረጋገጥ። የደቡብ አፍሪካ የኒውክሌር ጉዞ በ1940ዎቹ መጀመሪያ ላይ የጀመረው ለከፋ ዓላማ አልነበረም። ለኒውክሌር የጦር መሳሪያ ቁልፍ የሆነውን ንጥረ ነገር ማለትም የዩራኒየም ማድንን በማውጣት ለአሜሪካ እና ለእንግሊዝ ይሸጡ ነበር። ነገር ግን በ1970ዎቹ ነገሮች ተቀያየሩ። መንግስት በአቶሚክ ኢነርጂ ኮርፖሬሽን ስር እጅግ ምስጢራዊ የሆነ ፕሮጀክት ጀመረ። ለሰላማዊ ኃይል ማመንጫ የሚውል ነው ለማዕድን ማውጫ ወይንም ግድቦችን ለመገንባት የሚውል ነው የሚል ሰበብ ይሰጥ ነበር። ነገር ግን ይህ ሁሉ ሽፋን ነበር። እውነተኛ ግባቸው የኒውክሌር የጦር መሳሪያ ክምችትን ማበልጸግ ነበር። ደቡብ አፍሪካ ጥሬ ዩራኒየምን ወደ ጦር መሳሪያ ደረጃ ለመቀየር ኤሮዳይናሚክ ኖዝል ኢንሪችመንት የተባለ ልዩ ዘዴ ፈጠረች። ይህ ዘዴ ከሌሎቹ ዘዴዎች የቀዘቀዘ ቢሆንም ውጤታማ ነበር። በ1980ዎቹ ስድስት የኒውክሌር ቦምቦችን የገነቡ ሲሆን ሰባተኛውን በመገንባት ላይ ነበሩ። እያንዳንዳቸው ቦምቦች ፕሪቶሪያ ወይንም ኬፕታውንን የሚያካክሉ ከተሞችን የማውደም አቅም ነበራቸው። ነገር ግን እነዚህ ቦምቦች ሌሎቹ አያላን ሀገራት እንዳላቸው ውስብስብ አልነበሩም። በሚሳይል ላይ የማይገጠሙ ሲሆኑ እንደ ብራክበር ንቡካኔር ባሉ ትልልቅ አውሮፕላኖች ላይ ብቻ የሚጫኑ ነበሩ። ያም ሆኖ ስድስት የኒውክሌር የጦር መሳሪያዎች ደቡብ አፍሪካን በዓለም አቀፉ መድረክ ትልቅ ተዋናይ አድርጓታል። ደቡብ አፍሪካ ይህንን ሁሉ ብቻዋን አድርገዋለች ተብሎ አይገመትም። አንዳንድ ባለሙያዎች እንደሚሉት ከእስራኤል ጋር በመተባበር ዩራኒየምን ለኒውክሌር እውቀት ተለዋውጠዋል። እናም እንደ አውሮፓውያን አቆጣጠር በ1979 አንድ የአሜሪካ ሳተላይት በህንድ ውቅያኖስ ላይ ሚስጥራዊ ድርብ ፍንዳታ መመዝገብ ቻለ። የቬላ ክስተት ተብሎ የሚጠራው ይህ ሁኔታ የኒውክሌር ሙከራ እንደነበር በወቅቱ ተረጋግጧል። ደቡብ አፍሪካ እና እስራኤል ደግሞ ዋነኞቹ ተጠርጣሪዎች ነበሩ። ይሁን እንጂ ሁለቱም ዝምታን መርጠዋል። ዓለም ተደናገጠ። አንድ የአፍሪካ ሀገር የኒውክሌር ሙከራ አደረገች እንዴ? የሚለው የደቡብ አፍሪካን መርሃ ግብር በዓለም አቀፍ ደረጃ ትኩረት ውስጥ አስገብቶታል። የወቅቱ የደቡብ አፍሪካ መሪዎች የኒውክሌር ጦር መሳሪያን እንደ መጨረሻ አማራጫቸው ይቆጥሩት ነበር። ምክንያቱ ደግሞ ከየአቅጣጫ ይመጣ የነበረው ስጋት ነው። በሶቪየት የተደገፉ ወታደሮች አንጎላ ውስጥ ነበሩ። ጉባም ወታደሮቿን ወደ ክልሉ ልካ ነበር። ከዚህ በተጨማሪ ከኤኤንሲ እየጨመረ የመጣው የሀገር ውስጥ አለመረጋጋትም ነበር። ስትራቴጂያቸው ማስፈራራት ነበር። ለምሳሌ ሶቪቶች ወይም አጋሮቻቸው የመውረር ሀሳብ ቢኖራቸው፣ ሊወረራት ያሰባት ሀገር የኒውክሌር ጦር መሳሪያ ባለቤት መሆኗ ቆም ብለው እንዲያስቡ ሊያደርጋቸው ይችላል። ነገር ግን ይህ ዝግጅት ለወራሪ ብቻ እንዳልሆነ የሚጠረጥሩ አልጠፉም። እንደ ፒተር ሊበርማን ያሉ አንዳንድ የታሪክ ምሁራን ቦምቦቹ የሀገር ውስጥ ቁጥጥርንም ይመለከቱ እንደነበር ይከራከራሉ። የአፓርታይዱ መንግስት የኤንሲ ሊገለብጠን ይችላል በሚል ፈርቶ ስለነበር ኒውክሌርን ስልጣንን ለመያዝ የመጨረሻ አማራጭ አድርጎ ነበር ያሰበው። ነጩ መንግስት የውጭ ጠላቶችን ብቻ አልነበረም ይፈራ የነበረው። ለዚህ ማሳያ ደግሞ የወደፊቱን በጥቁሮች የሚመራ መንግስት እነዚህ መሳሪያዎች እንዲይዙ አለማመኑ ነው። ይህ አስተሳሰብ ቀጥሎ ያለውን እንዲከተል አድርጓል። እንደ አውሮፓያን አቆጣጠር በ1989 የደቡብ አፍሪካ የኒውክሌር ህርም ከፍተኛ ደረጃ ላይ ደርሶ ነበር። ነገር ግን ሁሉም ነገር በፍጥነት ተለወጠ። ፕሬዚዳንት ኤፍ ደብሊው ደከርክ ሁሉንም ቦምቦች ለማውደም አስገራሚ የሚባል ውሳኔን አሳለፉ። በ1991 እያንዳንዱን የኒውክሌር ጦር መሳሪያ አወደሙት። ይህንን ውሳኔ ለምን ወሰኑት ለሚለው የተለያዩ ምክንያቶች ይቀርባሉ። የመጀመሪያው ቀዝቃዛው ጦርነት አብቅቶ ነበር። የሶቪየት ህብረት እየፈራረሰ ሲሆን፣ የኩባ ወታደሮች አንጎላን ለቀው እየወጡ ነበር። የውጭ ስጋት በፍጥነት እየከሰመ ነው። በሁለተኛ ደረጃ አፓርታይድ እየፈራረሰ ነበር። ኔልሰን ማንዴላ በ1990 የተፈቱ ሲሆን ኤንሲ ስልጣን ለመያዝ እያማሟቀ ነበር። የደክለርክ መንግስት ኒውክሌር ጦር መሳሪያዎች በጥቁር በሚመራ መንግስት እጅ እንዲገቡ አልፈለገም። ይህን ውሳኔ አንዳንዶች ትክክለኛ ሲሉ፣ ሌሎች ዘረኝነት ይላሉ። በሶስተኛ ደረጃ ማዕቀቦች ኢኮኖሚያቸውን ሽባ አድርገውት ነበር። ደቡብ አፍሪካ ከዓለም ጋር እንደገና የመቀራቀር ፍላጎት ነበራት። እናም በ1991 የኒውክሌር ስርጭት መከላከያ ስምምነትን በመፈረም ዓለም አቀፍ ተቀባይነትን ማግኘት ችለዋል። ፕሬዚደንት ደክለርክ ይህ ከኒውክሌር ነፃ የሆነች አፍሪካን ለመፍጠር ያለመ እርምጃ በማለት ቢናገሩም ከዚህ በፊት በጠቀስኳቸው ምክንያቶች የተነሳ ያመነው ሰው አልነበረም ያመነ ይህም ፕሮግራሟን በፍጥነት በማፍረስ ደቡብ አፍሪካ የኒውክሌር ጦር መሳሪያን ከገረባች በኋላ ሙሉ በሙሉ የተወች ብቸኛዋ ሀገር አድርጓታል። ይህንኑ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ማረጋገጥ ችሏል። ዛሬ ደቡብ አፍሪካ ኒውክሌር ጦር መሳሪያ ለምናችን በማለት ዓለም አቀፍ ተምሳሌት ናት። የአፍሪካን አህጉር ከኒውክሌር ነፃ ቀጠና ያደረገውን የፔሊንዳባ ስምምነት ተፈራርመዋል። በ2019 የኒውክሌር ጦር መሳሪያ ዓለም አቀፍ ገዳን ደግፈዋል። ደቡብ አፍሪካ ዛሬ የኒውክሌር ቴክኖሎጂን ኤሌክትሪክ ኃይልን ለማመንጨት ትጠቀማለች። እንደ ኮበርግ ያሉ ሪያክተሮች ዛሬም ኃይልን ይሸጣሉ። ይህም አተምን ለሰላም እንጂ ለጦርነት አለመጠቀም እንደሚቻል ማሳያ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ እና ሼር ያደርጉ። መሰል ይዘቶችን ለመከታተል ሰብስክራይብ እንዲያደርጉ እንጠይቃለን። አብራችሁን ስለቆያችሁ እያመሰገንን በሚቀጥለው ዝግጅት እስከምንገናኝ ለአሁኑ ሰንብቱ።